ታላቁ የሕዳሴ ግድብ ኢትዮጵያውያን ለሀገራዊ ክብራቸውና ለብሔራዊ ጥቅማቸው ሲሉ አመላቸውን በጉያቸው፣ ልዩነታቸውን በጓዳቸው አድርገው ይልቁንም ገንዘባቸውን፣ እውቀታቸውን፣ ጉልበታቸውና ጊዜያቸውን ሰውተው የገነቡትና የሕዝባችን አንድነት የተረጋገጠበት በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊትም የኢትዮጵያን ተስፋ የተገለጠበትና የዘመኑ ህዳ የዘመኑ ህያው መገለጫችን ሆኖ ተጠናቋል።